አሰላሙ አለይኩም ያው እንግዲህ ሁዶችዬ በዚህ መልኩ ማዥና ይደርሷል። አያችኋ፣ ምን ይመስላችኋል? ይሄው ውስጡ ምናምን ክፍት ያለ ነው። አያችሁ፣ ይሄን ልስልስ ያለ ነው ማለት ነው። እና ሰርታችሁ ለመዳሞቻችሁ ለራሳችሁ ቢሆን ብሎ እላችኋለሁ። ልስ ይላል በጣም። አያችኋ፣ እና ቪዲዮውን ግን ላይክ ሼር አድርጉ። ብላክ አለይኩም ሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ ቻማለሰች፣ ዛሬ ደግሞ ማለት ነው ተሰራ መጥቻ ያለሁኝ በቀማአነት እ ቤዛ ወይም ክሮሱን ግን የማቦካው አንድ አይነት ነው። ተከታተሉኝ ማለት ነው አብረን እናቦካለን። ተራሰሪ ቸዋለውኝ ያው እንደምታወት በመጀመሪያ የማደርገው ሀሊብ እዚህ ነው ያለኝ ማለት ነው። ሀሊቡን እኔ ሞቅ አድርጌዋለሁ ማለት ነው። ይኸው አሞቀዋለሁኝ ምክንያቱም ለብ ያለ ሀሊባ አርጋለሁ። ብስሚላ አንድ ኮት የተወሰነ ጨምራለሁኝ አደረኩኝ። ከዛም በኋላ ካሜራውን አድርጋለሁ። ካሜራ አለኝ አንድ ማንካ ማለት ነው። ሆኖ ይሄ አንድ ማንካ ነው፣ ንሽ ጉሎ ስላደረኩት ካሜራ ከዛ ስኳር እጨምራለሁ። ሁለት ማንካ ስኳር አድርጌያለሁ። ከዛ መተውለው ይሄንን ማለት ነው ጨምራለሁ ትንሽ ነው ጨው ማድርገው። ትንሽ ጨው አደረኩኝ። ከዛ አንድ እንቁላል አለኝ። እንቁላል ዛሬ በእንቁላል ነው የምሰራው። እንቁላል አለኝ አደረኩኝ። የእንቁላሉ ሽታ እንዲሄድላችሁ ፈኔል ያጨምሩበት። ለእንቁላሉ ሽታ እንዲሄድ ማለት ሽታ እንዳይኖረው ትንስ ነው የማደርገው፣ ብዙ አይደለም ምክንያቱም ይሄ ሀላ ሳይሆን ማሽናት ነው የምንሰራው። ትንስ አደረኩኝ፣ ፊሌኒያ ብዙ አይደለም፣ ትንጥዬ ነው። ለሽታው ነው፣ ሌላ ነገር የለውም። ከዛ አሁንም እናተዋለሁ በደንብ አደረገው ብስሚላከዛ ድግ አላሁ አክበር፣ ድግነው ንጨምረው ማለት ዱቄቴን አደርጋለን ማስካትነ ማለት ነው። እንደዚህ አደርጋችሁም ያስርዶ እጣ መስቀመት ትችላላችሁ። ዛዚጋ ዱቄቴ እናደርጋለን ዱቄት ያው እንደ ሀሊቦ ልክ ነው። አደርጋለሶስት አደው ከዛ ነሻ የተወሰነ ትንሽ ነሻ እና ፒክንግ ባውደር አደርጋለሁ። ካደረጋቸው አድርጎ ካለማድረግም ትችላላችሁ። ነሻ የተወሰነች ትንሽዬ ነው ነሻ። ከእዛም ፒክንግ ባውደር ይጠቀማለው። ፒክንግ ባውደር አንድ መላጋ አደርጋለሁ በ ጨራርሻለሁ። አሁን ማብካት ነው የሚቀረን ማለት ነው። እያችሁ ሁሉንም አድርጌ ጨራርሻለሁ። ቀጣይ ብስሚላ ብዬ ማቦካት ነው የምጠበቅብኝ። የውሃ ሊቦ በርከት ስለሚል ዱቄት እያየሁ እንግዲህ እንደመጠኑ እንዳይቀጥሙም እንዳይቀጥሙ ደረቅም እንዳይሆንብኝ አቦከዋሉ ማለት ነው። እንግዲህ አብቅቼ እመጣለሁኝ። ህብራችሁን ቆይ ቆዩ ማለት ነው። እሺ ውዶች፣ ያው እንግዲህ እንድጠለም እንደዚህ ኩኛ ቁቻለሁ። እኔ እንደለመርኩት በዚህ ነው ማሾ ማለት ነው። በእንደዚህ የሆነ ዱቄት አደርግና በደንብ ከዋሃድኩት በኋላ እዚህ ላይ ጣሽ መሳያቸዋል ማለት ነው። አች ን በደንብ ከታሽ ምርጥ ይሆንላቸዋል ማለት ነውውስላ ከዚህ አውጥቼ ማለት ነው እንደዚህ እያደረኩኝ በቃ ለማሸት በደንብ ይመቻቸዋል። የተወሰነ ዱቄት አድርጎ ወይም እንደዚህ እያደረኩ በደንብ በደንብ አሻሉ ወይ ነው። በደንብ ስልኬ በደንብ ታሸት በኋላ ያው እንደዚህ በደንብ ላይ ማለት ነው ያረጋችሁ። ከዛ ወደዚህ ከዛ ቀጣይ ስራዬ ያው እንደዚህ ካደረግኩ በኋላ ዘይት አድርጌ አቦካሁበት ቃላይ መለሽ እዛው አስክብ ዋለሁ ማለት ነው። ቤትም እነሱ ቤት አደርግበታለሁ እንደዚህ አደርጌ እዛ እንዳይደርቅብን እንደዚህ አድርጌ ከድን ለግማሽ ሰዓት ያህል አስቀምጣለሁ ማለት ሲል ደግሞ አብረን እንመጣለን። ቪዲዮውን ግን ላይክ ሼር አድርጉ። በበቃ ሞቃለው ቦታ ላይ አስቀምጡ አይቆም

ይመጣል እንግዲህ አርጌ ይመጣል። ሮሶኒ በዚህ መልኩ ሆኗል። አሁን ደግሞ ዘአተር ሰራ ነው፣ ዘአተር ነው፣ ዘአተር ለሰራ ነው። እንደዚህ ነገር በኩል የምቆራረጡ ማለት ነው። በዛም ስሰሩ በዚህ መልኩ መቆራረጥ ትችላላቸው። ትንሽ ነው፣ ብዙ አይደለም። ከዛ ይሄንን በሾካ እንደዚህ አድርገዋለሁ ማለት ነው። ምክንያቱ ልብና ስለማረግበት በዛም ስሰሩ እንደዚህ አድርጉት ይሄ ማለት ነው። ይሄ ቪዲዮ ግን ላይክ ሼር አድርጉ እንጂ ያርቅኝ። ከጨረስኩ በኋላ ፍርን ውስጥ አስገባዋለሁ ማለት ነው። ልብና ከላይ አድርግበታል ነው ልብና ና ዘይዘይቱን ዛእተር እያችሁ ግሮሰሪን እገባዋለሁ የወዶች ይዘጋል።

ደስ ያደርጉ አስተካክለዋል ማለት ነው። ዛተሩ በእጃችሁ እንደዚህ እያደረጋቸው አስተካክሉ። ምክንያቱም ጅብ ነው ከላይ እንዳይወጣባቸው ልብ ነው ማለት ነው። ዛተሩ መልበስ አለበት ያቸው የሆነ ብዙ አልሰራሁም። ትንሽ ነው። ሰው የለም። ዘይዘይቱ እንዲህ ያረጉ ቀላ እዛ በቃ ፍርኒ ውስጥ መክተት ነው። ሰላሳሉ ብቀብቼ ማለት ነው። ውዶች በዚህ መልኩ ጨርሻለሁ። ስም ስም አድርጌ ፍርም ውስጥ ከታች ነው መጀመሪያ ማበስ አስገባዋለሁ ማለት ነው። አበቃያችሁ እና ቪዲዮ ግን ላይክ ሸር አድርጎ ወዳችኋለው። አላ ስባነቱ ይጠብቃችሁ ይጠብቀን። ዳዲ ሆጤ ሀታ ሀይናማ ፊ ምሽክላ ሆጤ ያው ውዶች ዬ ከታች ፍርም ያበራሁ ቀንሰዋለሁ ድግሪን በቃ እና ላይክ ሸር አድርጉ። አሰላሙ አሌይኩም ያው እንግዲህ ውዶች እይ በዚህ መልኩ ማዥና ይደርሷል። አያችኋ ምን ይመስላችኋል? ውስጡ ምናምን ክፍት ያለ ነው። አያችሁ ይ ልስልስ ያለ ነው ማለት ነው። እና ሰርታችሁ ለመዳሞቻችሁ ለራሳችሁ ቢሆን ብሉ እላችኋለሁ። ልስ ይላል በጣም አያችኋ። እና ቪዲዮውን ግን ላይክ ሼር አድርጉ። አለይኩም